ይሄኔ ቦታ አይደለም ምራቀም ልታችሁ በታሪክ ያና ድራሻላ በታሪክ አጫሉ ሞት በኋላ ማለት ነው። አጫሉ ሞት ተለያየ መጣ። አሁን ደግሞ በልጅ የተለያየ ነው። ለኔ ኦሮሞ ባክቴሪያ አየር ያለው አንድ ነገር ምን ዛሬ ምን አዮ እዚልት ያላችሁ ኦሮሞዎች አላችሁ፣ የሶሻል ሚዲያ ኦሮሞዎች እንዲሁ ምድር ላይ ያላችሁ አንድ ነገር፣ ምንዛርች ምን ብያችሁ ነበረ መሰላችሁ? ምን ብያችሁ ነበረ እናንተ መሰላችሁ? እኔን ያዋረዳችሁ እናንተ መሰላችሁ? ልጄን ያዋረዳችሁ ነበር ምን ልምረጥላ ስላላ ላስቀይማችሁ ማለት ነው እና የመሰላት ግዴታ ነው ያዋረዳችሁ መስላችሁ ነበረ። እኔ ያዋረዳችሁ ተሳድባችሁ እንደፈለጋችሁ ካላችሁ በኋላ ፖለቲካ ውጪ ነው ፖለቲካ ዲፈረንስ ነው በኔ ነው በኔ በኔ በኔ የቀናችሁ ምናምን በቃ ደሞ ነው ያውቃታችሁ ምናምን በእኔ በኔ አልተበቀ ልጄ ጋር ሄዳለች። ልጄ ፖለቲከኛ አይደለችም። ልጄ ከፖለቲካ ውጪ ነው፣ ግን እንደማንኛውም ሰው እናቷ ሳፖርት አድርጋለች። ሰው ግን ይቀጥላል። ከአምሬ ይልቅ ፈረሴ ያምራል ያላችሁት ዛሬ ምን ብያችሁ ነበረ? እኔ እኔ ስታዋርዱ እናንተ ቤትም እንደሚገባ ነበራችሁ ነበር። ያ ይሄ ውርደት እራሳችሁ ቤትም ገና ይገባ። በነገራችሁ ዛሬ ዋንትያ ለምን አልተመረጠችም? ምን ያላችሁ፣ ገና ገና የዋንትያ ገና ቀላል ነው። ለምን መሰላችሁ እኔ ለእናንተ ድምጻችሁ ነበር። እኔ ለእናንተ የሶሻል ሚዲያ ሚሳይላችሁ ነበር። እንድትከበሩ የሚያረኳችሁ በነገራችን ላይ እኔ ነው፣ ምንም ጥያቄ የለውም። ሶሻል ሚዲያ ላይ አካም ነጉማ ማለት በማትችልበት ሰዓት አካምን በአማርኛ ጆሌ ኦሮሞ እ ብዬ ስማችሁን ከፍ ያደረኩ እመቤታችሁ እጃችሁን ማየትና እጄ አገናኘዋችሁ እንኳን ሰው ፊት አይደለም። እንኳን ሶሻል ሶሻል ሚዲያ እንዴት እንደሚኖርም አታውቁም። ማለት እኔ እንደቤታችን ለብስካችሁ ነበር። ዛሬ እኔን አዋረዳችሁ፣ ወረዳችሁ። ከዛ በኋላ ልጄን አዋረዳችሁ። ዛሬ ተዋረዳችሁ። እንድት ለዚያም ስልጣን ይዛችሁ ገና ማለት ስንወድቅ አብረን በዜና አዋረዳችሁ መስሏችሁ ነበር አይደል? እናንተም ተዋረዳችሁ። ወንትያ ለምን ጤና ያልተመረጠችው ብዙ ወንትያ የመሳሰሉ መሰሰሉ ኦሮሞዎች አልተመረጡ አልተመረጡም። አ? እሺ። መስላም ምንድን ታውቃላችሁ? ይሄ ለምን እንደሆነ ታውቃላ? ይንና ተርከና ልጅ ልጅቷ የሰራችው ስራ በእናንተ ሲጠራ ዋጋ በተለይ አግዛችሁ ብትናገሩላ ለራሳችሁ በልታችሁ ያልጠገባችሁ ዛሬ በነገራችሁ ላይ ዛሬ ፊንጋር አልልሽ ብዬሽ እም ከተናገረችው ነገር ለራሱ መጀመሪያ አፓርትመንታችሁን ቀይሩ አፓርትመንታችሁን ቀይሩ ብላችኋለች መጀመሪያ እራሱ መቀየር አለበት። ስለሰው ከማውራቱ በፊት ስለሰው ከማውራቱ በፊት ደግሞ በእንደ እናንተ ያለው አፖስት ከተነሳ ከተራ ኢትዮጵያ ነው ድምፅ መሆን ያለብህ። አሁን ሴዲ ሐዋሳ ሲናገር እንዴት ደስ ይላል። እና ሴዲ ሐዋሳ ሲናገር እንዴት ደስ ይላል። ምን አለመሰላችሁ በጣም መልካም ልጅ፣ በጣም ታለንትድ የሆነች ልጅ ያለው ከዘር ጋር አታያይዙ። ሲጀመር መጀመሪያ የጣላችኋት እናንተ ናችሁ። ለምን እኔ ግን በነገራችን ላይ ኦሮሞ ስለሆነች ነው ምናምን። እኔ አንዳንድ ጊዜ ግን ትገርሙኛላችሁ። ፖለቲካችሁን ለምን በሌላ በኩል አትሰሩ? ኦሮሞ ስለሆነች አለ ኦሮሞ ስለሆነች ማለት ነው። ፖለቲካችሁን ለምን በሌላ ሰው አትሰሩት? ተቃቅማችሁ በሚችለው በነዚህ በህፃናቶቹ በቲክቶክ አዋርድ ምናምናም ነገር ኦሮሞ ሲሆን ማን እንደ ቃላት ነገራችሁ። ኦሮሞ ሆነው እዛው ሲመረጡ ኦሮሞ ሆነው እራሳችሁ ሰው ትጥሉና እራሳችሁ ታዋርዱ፣ እራሳችሁ ሰድቡና ከዛ ሌላው ትምጫነት ኦሮሞ ስለሆነች ነው ፖለቲካችሁ ትሰራላችሁ። ማን እንደ ቃላት እንቀራችሁ። ኦሮሞ ሆነው የተመረጡ እዛው ውስጥ የሉ? ለምን ድምፅማ አይሆኑላችሁ? እዚህ ነገር ጋር ሰባራ ሰፈ ተቀላልታችሁ ኮ ምት ምትወቁ እኔ አንዳንዴ ይገርመኛል። እንዴት ነው እንዴት ነው ግን የሞታው የሞታው ቄሮ እግዚአብሔር ምስክሬን እኮ ነው፣ ይገርመኛል እንደነዚህ አይነቶች ማለት ነው። ነፍስ እኮ ተከፍሎላቸዋል እናንተ ግን፣ ቆማችሁ ድምጽ መሆን አቅቷቸዋል እናንተ እዛ ውስጥ የተመረጣችሁ አራትና አምስት ኦሮሞች አላቸ አደለ? ቲክቶክ ላይ የቲክቶክ እንትን ላይ አዋርድ ላይ ቲክቶክ አዋርድ ላይ የተመረጣቸው አላቸ አደለ? ለምን ድምፅ ማትሆኑላችሁ? ለምን ለምን እናንተ ብቻ ራሳችሁ እንድታሸንፉ ድምፅ ሁኑ እንትላላችሁ። ለምን ድምፅ ማትሆኑላችሁ? አያችሁ መጣል የሚጀመረው ስትሽቀዳደሙ ነው። እናንተ ከዛ ደግሞ ውጭ ያለው ደግሞ ለምንድን ነው ልጅቷን እንደዚህ አታረጉ? ኦሮሞ ስለሽ ኦሮሞ ስለሽ ራሳቸው ኦሮሞች ናቸው። ተጥሏል ትላንትና፣ የዚህ ልጅ ስትጥሏል ነበር እንዴ፣ ተረሱ? ይበልጣል እያላችሁ አብረን ነው ደቃችንና ለወቃችሁ ነበር። ቀናተኞች ይሄንን ሰርታ ይሄንን እንዲያርጋ ዛሬ እንደዚህ እንዲወረድባት? ሰዎች እንደዚህ እንድትሰደብ አይደርማችሁም። ኦሮሞ ነኝ ባይሆን ቲክቶክ አዋርድ ላይ ያሉት ያሉት በዚህ ጉዳይ ውስጥ ያሉት ድምፁ እንኳን አልሆኑም። ቁጭኑና ምራቱ ልጅ አሁን ጃኒ ድምፅ መሆን አለባት። ራሱ ድምፅ ኦሮሞዎች ናቸው ብለው ያልገባችሁ ብለ ድምፅ ይዩቲና ሲቲ ድምፅ መሆን አለባት። ለምን መሰላችሁ? እንደዚ አልፋችሁ ናቲ የሚባል ልጅ ትዝ ይላችኋል። ናቲ የሚባል በቀደም ለታም እንዳልታ ቲክቶክ ከጀመረን ስምንት ወራችን ይልቁን በቲክቶክ ላይ አራት አምስት ዓመት የቆዩ አሉና ለነሱ ድምፁ ፍጡ ብለዋል። እና ከለስ እና ከለ የሚዋቸው እኛ ቲክቶክ ከጀመረን ብዙ አመታችንም ቢሆንም እንደዚህ እንደዚህ አይነት ልጆች አልተሳተፉም ብለው አይሉም። አያችሁ እርስ በርስ የሚጠ የሚጠ የሚጠላላ ኦሮሞ አማራ ጣለ፣ ዘር የሚሚሊ ክብር ይጣሉ። በቃ ስረባቸው ይሄ ነው። በቃ ስረባቸው፣ ስረባቸው። በቃ አማራ ጣለ። መቆም ሲያቅት ነው የምትወድቀው ነፍሴ፣ ማንም አይጠለህ። መቆም ሲያቀታት ትወድቃለች። እርስ በርስ ስትጠላለፉ ትወድቃላችሁ። ገባችሁ? መቆም ሲያቀታት መቆምትናንትና አንዷን የኦሮሞ ልጅ ስትጥሉ ሳምርዬን ለውድድር አንድ ቀን አስባት ማታቅ ስትጥሉ ዛሬ የእናንተ ልጅ ስትወድቅ ድምጦ

ኮፒ ከኢትዮጵያ ነው። በቀጥታ በጣም አለባችሁ ነው። አዋርድ ከዛ ስትከለከሉ ምንድነው? ከጉማ ነው። ምንም የሚባል አዋርድ ስትከለከሉ፣ ኦሮሞ የራሱን ሃጫሉ ሃጫሉ መታሰቢያ ነው። አዋርድ የኦሮሞን መስራት አለ። አይዛችሁ፣ ምን የምትከፍቱ? ምን መጀመሪያ ነው? ዝግጁ አትሆኑ፣ ለምን አትቀድሙ? ቅደሙ። ሌላው ይሄ እኮ ነው ልዩነት ልዩነታችሁ እናንተና ሰሜኖች ልዩነታችሁ። ለዛ አያት እኛ ስማርት ስለሆን ምን እንደምን ምን እናውቃለን። ግን እኛንም ትጎትቱን አላችሁ። ምንም ኮፒ ኮፒ ኮፒ። ኦሮሞ የራሱ ለቲክቶክ አዋጅ ነው። ለምን ቀደማችሁ መጀመሪያ? የበታችነት ለካም የምንባለው እውነታችን ነው። አይ

ያ ዳልቻ የሚባለው በራሱ ቀለበት አስለብቷት፣ አሁን ደግሞ ይቻ ያለት ወለጋ ነኝ ምናምን የምትል ማለት ነው። አሁን እሷ አለች፣ አሁን እሷ ናት ልጅቷን እንድትቀላም። ምክንያቱም አይወዷል። ልጅቷ እንትን ውስጥ ያስገባታል፣ ከዛችሁ ደግሞ አፋን ትከፍታለች። ዩቲዩብ ላይ ሆን ባላል አልመሰላችሁም? ባለቤቱ ያቀለለውን አሞሌ ምን አይሸከመው የሚባለው። ኖ ኖ ለሚ ኖ ኖ ኖ። አልተዋችሁም። እኔ እግዚአብሔር ምስክሬ ነው። አልተዋችሁም፣ መቼም አልተዋችሁም። በፖለቲካው ከኔ ጋራ መሟገች ይችላላችሁ። አጥቶ ምንም ያላረጋችሁ ምንም ያላረጋችሁ ከኔ ልጅ ይልቅ ፈረስ ይሻላል። በቁስላችሁ ላይ እረማመድባችኋለሁ። ብዙ ቁስል ስላላችሁ እየጠበኩ ነው። ገና አሳረጋችኋለሁ። ቁስላችሁን ሸፍነን ይኖርናል። ጤና እንደማንም አፋችንን አፋቸውን መክፈት አቅቶናል። ብዙ የምንተዋወቀው ነገር አለ። ብዙ ግን ሌላው ይጠቀምባቸዋል ብለን የሸፈንላቸው እንጂ አሳግጥባቸው ነበር። ለማንንም አመጡና አስከፍታላችሁ። እናንተ እናንተ ሰውን ስታዋርዱ እናንተ ሰውን ስታዋርዱ ስታዋርዱ ዝም ከተባላችሁ እና ስናዋርዳችሁ ዝም የማትሉበት ምንም ምክንያት የለም። ምንም እድሜ ለኛ እኛ ለኔ ሰቀላችሁ። እድሜለኛ ሄድና እድሜ ለኛ ሄደና ጀዋር መሐመድን እቺን እቺን ሚዲያ ጋር እንድታዩ ያደረጋችሁ አማርኛ ተናጋሪ የመርካቱ ዱርዬ የታበቃችሁት ነው ደሞና

አልቃይደና አሸባብ ሸባብ ከመባል ያውጣው ሆነ ምንም አትጠጓቸው፣ አትድረሱባቸው እነዚህ አሸባሪዎች ናቸው ሲባን እኛም ማብረና አሸባሪ ነን ብለን መጣን። አሸባሪ ከተማንን ጀርመናዊነታችን፣ ወረቀታችን፣ ልጆቻችን አግደውን አይደለም። ከእናንተ ጋራ የቆም ነው የቆምኩት። በተለይ ሶስት ሰዎች ሶስት ሰዎች ያችን የጇር መሀመድን ዟር ጀርማን ብለን ስለተማራ እንደው ጀርማን የእሱ የሱ፣ ማንም ሊገባው ይችላል። ጀርማን ማመድ እንዲገባው የአንተ ሞት ከፍ ብሎ እንዲታይ ገባ በሚገባቸው አማርኛ የነገረን እኛ ነን። እኛ ሶስት ልጆች ከአዲስ አበባ ልጆች እኛ ነን እኛ ነን። ዛሬ አፋችሁን ትከፍታላችሁ እና